ዛሬ ወደ ታሪክ ጠለቅ ብለን እንገባለን። የሜዲትራኒያንን ባህር የኃይል ሚዛን የለወጠ ብቻ ሳይሆን በኢስላሙ ዓለም ለባህር ኃይል የመጀመሪያውን መሰረት የጣለ ወሳኝ ክስተት ልነግራችሁ ነው። ይህንን ታላቅ የባህር ጀብዱ ለመፈጸም የደፈረው መሪ ማን ነው? ከሁሉም በላይ ሰራዊቱን በመቀላቀል በእስልምና የመጀመሪያዋ የባህር ላይ ሰማዕት ለመሆን የበቃችው ጀግና ሴት ማን ናት? ጆርኒውን ለማጣጣም ዝግጁ? ቢስሚላሂ ነብዳ

በኩል የኮንስታንቲኖፕል ግንብ የሚቻል አልነበረም። ለሰይድና ዑስማን ሀሳብ ያቀርብለታል። የባህር ላይ ዘመቻ አድርገን ቆጵሮሱን እንክፈት። ሰይድና ዑስማን ይህንን ጥያቄ ዑመርን ስትጠይቅ ነበርኩ ዑመርም አማክሮን ነበር እንድ ከለከለህ እኔም እዛው መንገድ ላይ ተጓዥ ነኝ፣ አልፈቅድልህም ይሉታል። ሙዋውያ ወደኋላ አላለም፣ ጨቀጨቀው ጨቀው። ዑስማንም አይ ይሄ ከባድ ሪስክ ነው፣ የወታደሮቻችንን ህይወት ለአደጋ እናጋልጣለን፣ ይቅርብን ሲል ይመልስለታል። በድ ሀውኤቨር ዑስማን በሙዋውያ የሲያሳና የጦርነት ችሎታ

የጀርባ አጥንት በለው ቢከዝ ጦራቸው ሲንቀሳቀስ መጥቶ እዛ ያርፋል። እረፍት አድርጎ የሚሰንቀውን ነገር ይሰንቃል፣ ወታደርም ይጨምራል። ከዛ በኋላ ወደ እስላም ሀገራት ያመራሉ። ሻም ዘጠና ኪሎ ሜትር ነች፣ ግብጽ ደግሞ 300 ኪሎ ሜትር ናት። ሶ እስልምናን ለማጥቃት ለነሱ እንደ በር ነው። አክቹዋሊ ኤኒ ኢምፓየር ሲመጣ መጀመሪያ ቆጵሮስን ለመቆጣጠር ነው የሚጥረው። እሷን ያዝክ ማለት ሜዲትራኒያን ባህር ባንተ እጅ ነው። ባህሩን ያዝክ ማለት ደግሞ በቃ ዩአር ቦስ። ለዛ ነው ሙዋዊያ ትኩረት ያደረገባት። ባለፈው ኤፕሶድ ላይ እንደነገርኩህ ነው ሙዋዊያ ሃዛ ከባድ ሰው ነው። ሰይድና ዑስማን ሲፈቅዱለት ግን ሽሩጦች ነበሩ። የመጀመሪያው አንድ ሰው ያለ ፍላጎቱ አስገድደህ ይዘህ እንዳትሄድ። ደሰከንድ አንተም አብረሃቸው ትሄዳለህ። ናሮልዩ ሚስትህንም ይዘሃት ነው የምትወጣው። ሙዋዊያ ተስማማ። ሚስቱም አብራው ሄደች። የወጣው ወታደር በሙሉ በፈቃደኝነት ነበር። ትላልቅ ሰሓቦች ወጡ እና አቢዘር ልፋሪ፣ አቡደርዳ፣ ሸዳድ ብን ኦውስ እነዚህ ታሪክ ስማቸውን በወርቅ የጻፈው ግለሰቦች ተቀላቀሉ። ሞስት ኢምፖርታንት ትኩረት ሊሰጠው የሚገ

ሲለምን ከወታደሮቼ አንድ ሰው እንዳይጎዳብኝ ብሎ ይጠይቃል። ይሄን ዱዓ አላህ የተቀበለው ይመስል ሐምሳ ዘመቻ አካሂደው አንድ ሰው ሳይሞት ወደ ሀገሩ ተመልሷል። ይህ ሰው አንዳንዴ ከአቅል በላይ የሆነ ስራ ነው የሚሰራው። ለኢንፎርሜሽን ሲባል ወደ ጠላት ጃሱስ ሲላካል አይደል። ከእለታት አንድ ቀን ራሱ ፐርሰናሊ ወጥቶ ለመሰለል ይወስናል። እሱና አንድ ካፒቴን ብቻ ጀልባዋን ተሳፍሮ ሄዱ። የሩሞች ስፍራ ላይ ሲደርሱ የሆኑ ለማኞች መጡባቸው። ሴትየዋ አብደላህን ስትጠይቀው ሳይሰስት ሰጣት። እቺ ሴትዮ ወደ ከተማ ገባችና ለወታደሮቹ አብደላህ ብን ቀይስን አየሁት እኮ አለች። እንዴት አወቅሽ አሏት ሺህ ሰይድ። መጀመሪያ ሳየው ነጋዴ መሰለኝ፣ ከዛ ስጠይቀው እንደ ንጉስ አፈሰሰብኝ። ይሄን ከአብደላ ውጭ ማንም ሊያደርገው አይችልም። ሄደው ጥቃት ፈጸሙበት፣ እዛው ገደሉት። አላህ ስራውን ይውደድለት። ለስ ባክ ቱ ሂስትሪ ና ልሶ ኢቨን ዘው ቆጵሮስን የሮም ኤምፓየር ቢገዛትም፣ ፎርቹኔትሊ ሙስሊሞች እዛ ሲደርሱ የሮም ሀይል አልነበረም። ቆጵሮስ ደግሞ በሀይል ሙስሊሞችን አትስተካከልም። ከበቧቸው፣ እነሱም አልቻሉም ሙስሊሞችን አልደረሱም ሙስሊሞች በቀላሉ ጀዚራዋን ተቆጣጠሯት ቢሆንም ግን አዚዝ አልአሰን ሙአዊያ በጥልቀት ነው የሚያስበውና እዚህ መቆየት እንደማይቻል ይረዳል ቢኮዝ ያላቸው ኃይል ሩሞች ኤኒ ታይም መጥተው ጥቃት ከፈጸሙ ለመከላከል የሚበቃ አይደለም ሙአዊያ ፖለቲካል ስምምነት ይፈጥራል እኛ ትተናችሁ እንሄዳለን ራሳችሁን ታስተዳድራላችሁ ወላኪን በእነዚህ ሽሩጦች ግብር ትከፍላላችሁ ሩሞችን በሙስሊሞች ላይ አታገዙም ግን ኤኒ ግንኙነቶችን ማድረግ ትችላላችሁ የኛ ምስጢር ለነሱ አሳልፋችሁ አትሰጡም እነሱ ሙስሊሞችን ለማጥቃት እንቅስቃሴ ካደረጉ ቶሎ ትናገራላችሁ። በዚህ ላይ ተስማሙና አዚዝ ላሰል ሙስሊሞች ገንዘባቸውን ይዘው ወደ ሻም ለመመለስ ወደ ባህር እያመሩ ሳለ አንድ ነገር ይከሰታል። የኡሙ ሐራም ፈረስ አልረጋጋለች። አለች መርገብገብ ጀመረች። ከዛ ኡሙ ሐራምም በሚያሳዝን ሁኔታ ከፈረሱ ላይ ወድቃ አንገቷ ተሰብሮ ወደ አኼራ ተሸጋገረች። የነቢዩ ሰለላሁ ዓለይሂ ወሰለም ንቡአ ታየ። ቃል የተገባላትንም አገኘች። የመጀመሪያዋ የባህር ጦርነት ላይ ሸሃዳን የተጎናጸፈች እንስትም ሆነች። ሙስሊሞችም እዛው ቀብሯት ሄዱ። ከዚያ ከአንድ አራት ሰምት በኋላ የቁብሩስ ሰዎች ኺያና ሰርተው ስምምነቱን ያፈርሱታል። ያኔ ሙአዊያ ጦሩን አዘዘ። ከመጀመሪያው በእጥፍ የሚበልጥ ኃይል አዘጋጅተው ወደ ቁብሩስ ዘመቱ። እዛም ደርሰው ጦርነት ተካሂዶ ሙስሊሞች ሙሉ ለሙሉ ተቆጣጠሯል። በዚህኛው መዋውያ ኃይሉን አደራጅተው ስለመጣ ቁብሩስ ላይ ሀገሪቷን የሚጠብቁ 12000 ጦር አስቀመጠ። አንድ ከተማ ብለው በቃ የሰራላቸው መስጂድ ገነባ። ደሞዛቸውን ወሰነላቸው። ከተማዋን ከመጠ ከውጭ ምንም አይሰሩም። ከዚህ ስትራቴጂክ ፕሌስ በዚህ መልኩ ሙስሊሞች የመጀመሪያውን የባህር ኃይል ፈጠሩ ማለት ነው። ወላክን ምን እናደርጋለን? ልክ አንደሉስ ከእጃችን እንደተነጠቀች ቁብሩስን መጣናት። አንደሉስ በትዝታችን ውስጥ ብትሆንም ግን አብዛኛው ሙስሊም ቁብሩስን ረስተዋታል። ወኺታማን የአዚዚ መውደቅ መነሳት የአላህ ሱና ነው። ዛሬ አለም ላይ መሪነታችንን አተን የበታች ብንሆንም ውስጤ